ያብን አልፈልግም ብላለች ማለት ነው ውዶች። ሄዱ እንግዲህ ድርቅ ብላለች። ጋይስ ሄሉ ነገር እኮ ይገርማል። አንዴ ከወሰነች ወደ ኋላ ወደፊት የለ። ጌታ ጋይስ አመረረችው ማለት ነው። አሁን ደግሞ አበሳሹ አሁን ደግሞ በተራ እንዲለምንሽ ነው። ዛሬ እንግዲህ ከረፈደም ቢሆን ጋይስ እነ ልዩ ይሄን አልመራመድ ምን አስፈለገ? የእውነት ለመናገር ማለት የፈለጋችሁን ካሳያችሁ በኋላ ቢያንስ ብትታረቁ ኖሮ ሄሉ ውርጉስ ነኝ ብላ ትመጣ፣ ነገሩን ብትፈቱ ኖሮስ ማለት ብዙ ነው የተራመዳችሁ። እውነት ለመናገር እንደ ድራማ ልዩ ከመጣች ማለት ነው። ዛሬ እንግዲህ ልዩ ልብ ገዝታ እንደዚህ አይነት ሰው አይደለኝም። እሱ ለምኖኝ ነው፣ አግዥኝ እስቲ ታስፈልገኛለሽ፣ አግዥኝ። ምን ማለት ነው ያብዬ? ምን አስበ ነው ጌታዊ ትግስት ውስጥ እንዴት ማለት ሌላ ሰው ቢያመጣ እኮ ያምራል። ትናንትና ከእሱ ጋር የተለያየች ሴት እንዴት ነ ይናግሽ? አረ፣ ከባድ ነው በእርግጥ እሷ የምትመለስ መስሏት ነው እንደዛ። እንደተረዳችሁ ተስፋ አደርጋለሁ ማለት በቃ ከዚህ በኋላ አብሮ የሚኖሩ መስሏት ነው የሄደችው። ስለ ለመናት ብቻ አይደለም ታውቃላችሁ፣ ፍቅሬ ስላልወጣልኝ ነው የእሱ ፍቅር ስላልወጣልኝ ብላለች። ገባችሁ አይደለ? ሄሉ እንግዲህ ያዙን ሊቀቁኝ ብላለች። እኔ ግን ሉልና በተለይ ሉል ከረፈደ በኋላ ለማስታረቅ ይቅርታ መጠየቅ በጣም ከባድ ነው። ማለት አረፈድክ በጣም በጣም ነው አረፈድክ። ይሄ ውስጥ ሳይገቡ ማለት ብዙ ጊዜ ስለሱ እሱ ደጋግሞ ሲያወራ ነበር፣ ያብ ማለት ነው። የእውነት አሁን አንተ ይሄ ስላደረክ ተመልካች ይቅርታ የሚያደርግልግ እንዳይመስል አንዳንድ አላችሁ። ደግሞ ሉል ምን ያደረገ? ሉል ምን ያደረገ? ምን አላደረገው ነገር አለ እንዴ? በሱ ሰበብ እኮ ነው ሁሌ፣ በሱ ምክንያት ሁሌ ሰበብ ምክንያት የሚፈጥሩ ሉል ሉል ቤትሽ፣ አስተኛሽ፣ አርባ ምንጭ እንደዚህ ያደርግሽ የሚላት እኮ በሱ ነው የተወቀሰች ያለችው። ስለዚህ እኔ ምንም ነገር አላደረኩም ማለት ነበረበት። ዛሬ የተናገረ አፍ ሰሞኑን ቢናገር ኖሮ ይሄ ሁሉ አይፈጠርም። እውነት የተናገረ ሉል ምንድን ነው በጣም የተመቸኝ ምንድን ነው ከሁሉም ማለት ነው ጋይዝ እንዴት ናችሁ ግን ደህና ናችሁ ልኝ ይቅርታሽ የኔ ውዶች ሰላማችሁ ብዙ ትበልልኝ የኔ ውዶች ላይክ እና ሰብስክራይብ ታደርጉልኝ አሁን ከልብ አመሰግናለሁኝ ወዳችኋለሁኝ የኔ ውዶች ይሄ ቪዲዮ ካወደዳችሁ ላይክ አርጉልኝ አመሰግናለሁላችሁ እንዳልኳችሁ ሉል ዛሬ ተናገረ ምንድን ነው አንዱ የተመቸኝ ኡርጉስ በነበረች ኡርጉስ ነኝ ባለች ሰዓት ወዳ ነው ካንዳንዴ ተመለሰ አቀፋት ምናምን ምናምን ከዛ ደግሞ አይደለሁኝ ስትለው ወደ ነው ጥሏት ሄደ። የእውነት በጣም እሱ ላይ ትክክል ተናግሯል ሉል ማለት ነው። አንተ በፈለክ ሰዓት የመጣ በፈለግ ሰዓት የምትሄድበት ይሄ ቀልድ አይደለም፣ እቃቃ ጨዋታ አይደለም። በተለይ ያብ ማለት ነው። በተለይ ያብ የእውነት በጣም ከባድ ነው። ይሄ ህይወት እኮ ቀላል አይደለች። ፍቅር ማለት ቀላል አይደለም። ዝም ብሎ ቀለባ ስላረክላ ስለወደድካት ስላፈቀርካት ብቻ ሳይሆን ፍቅሩ ምንድን ነው ትርጉሙ ማለት ነው እሱ ማወቅ አለብን ብዬ አስባለሁ። እና በጣም ነው አረፈዳችሁ። በተለይ ሉል በጣም ነው አረፈድኩ። በጣም ማለት ነው ሄሉም እዚህ ውስጥ ሳትገባ ገባ፣ ይቅርታ ቢጠይቅ ኖሮ ይሄ ውስጥ አይገቡም ነበር። ይሄ እውነታ ነው። እውነታና እውነታ ትልቅ ጥፋት ነው። ስጀምር፣ እንደውም ልዩ አላጠፋቸው ማለት ይቻላል። በእርግጥ ንግግሩ ሆኔ ያስጠላል፣ የሚታደርገው ነገር ቢያስጠላም እሷ እሱ አስገድዷት ነው ሁለተኛ ደግሞ ለሱ ፍቅር ያላት አልወጣላትም። ለምን በነጋታ ነው የተጠራችው? ጨርሶ እኮ ከእሷ ጋር ያለው ነገር ጨርሶ፣ በነጋታ ነው አርባ ምንጭ የሄደችው የተጠራችው ማለት ነው። ይሄ ማለት ደግሞ እሷ እንደ ዛሬ እንደተናገረች እንደተረዳሁት፣ ውስጣ ነበረ ፍቅር። ገባችሁ? የሚመለስ ነው ይመስላል። እሷም ተናግራለች፣ በቃ ዳግም እድል የሚሰጠኝ ነው ይመስለኝ። አያችሁ፣ አሁኑም ሉል ማነው ያብ የራሱ ጥፋት አልታየም። ሄሉ ብቻ ነው አንተ ጉርጉሮ ሁሌ ኝኝኝኝ አስቡ። መሳውነት ከፍ ያለው ምን እኮ ማለት ነው ጋይስ። በቃ በግን ይዞ አርባ ምንጭ ስሌዴ ብቻ ነው እኛም ስላጨበጨብን ልግ ነው። ይሄ ነው እውነታ። አንዳንድ ጋይስ ሚዲያ ላይ ስትመጡ አንድ ሰው ጀግና የሄሉ ጀግና ሲባል አናታችን ላወጣው ማለት ነው። እሱም ብቻ ስላደረገ ሄሉ እንደውም ትልቅ ሪስክ ነው ወሰደችው፣ ቀላል አይደለም። እናቷ ምን ያህል በስነ ስርዓት እንዳሳደገች ታውቃላችሁ። ምን ያህል ለእሷ ክብር እንደምትጨነቅ ታውቃላችሁ። በተለይ የሄሉ እናት ማለት ነው። በክብሯ አትደራደርም። በክብሯ እንድትወጣላት ትፈልጋለች። የሄሉ እናት ማለት ነው። አሳልፋ ራሷን አሳልፋ በሚዲያ ነው የሰጠችው። አንተ ምንም አላደረግህም። እውነቱን እንነጋገር ከተባለ በክስ ላይ ያስክ ብቻ። አንተ ጀግና ነገ ወይም ደግሞ ትልቅ ነገር ለሄሉ አደረክ ማለት አይደለም። እንደፈለግከ የወረወርካተን እንዴ እንደ ኳስ እንዴ? ክብር ቢኖር ክብላ ሴት ልጅ እንደዛ አትገፈትራትም። እንደዚ አታውራትም። ከምንም በላይ ክብር ይበልጣል። የእውነት ከምንም በላይ አንዳንዴ ያሰብኩ ነው። ገባችሁ? በጥፊ ሲጠፋት ጥፋት ነበር። እንደ ህፃን ህፃን መትማተማው እሱን ሁሉ አልፋለች። እንደፈለግ ስታወራው ተቀመጪ፣ እንደፈለግ የዛት ክባት ነበረ። ከአሰብ ብዙ ነገር አጥፍታል አንተ አይ ሴት ልጅ ለወደደችው ሰው አሳልፋ ራሳን አሳልፋ ትሰጣለች። እሷ አስቡት ለሚመጣ ላይፍ በጣም ነው የሚያበላሸው ያንዳንዱ ነገር ማለት ነው። ከአንቴጋ ሲተኛ ከቀለበቱ በነጋታ የተለቀቀው ከትላንት ወዳ ትላንትና ተለቀ ያንዳንዱ መሳውነት ያስከፍላታል። ሴት ልጅ ስለሆነች እና ጥፋተኛ ነ የራሴ ጥፋት እመን እሷን እቅርታ ለመጠየቅ